እንደዚህ ሆነሽ እማን ሄድን፣ እንዴት ይልጭ። ያንቺ እንደዚህ መጨናነቅ ምሩና ናሁም ላይ የባሰ ጭንቀት ይፈጥራል እንጂ በፍጹም መፍትሄ አያመጣም። እና ምን ላድርግ እንዴ? ተሻላስ ስለአሁን፣ እንደዚህ ደሞ ጭራሽ አሁን እኮ ደም ያስፈልጋታል ተባልን። ይገባኛል፣ እኔም ሳይጨንቀኝ ቀርቶ አይደለም፣ ግን በቃ ፈጣሪ ያመጣውን ነገር እሱ በራሱ መንገድ ይመልሰዋል። እሱማ በሱ ስራ እንገባም፣ ግን በቃ አለ ይደል ውስጥ ይፈራ አይዞሽ አሁን ጠንከር ብለን ምን ማድረግ እንዳለብን ማሰብ ያለብን ጊዜ ነው። እንደ የደም ታይፖ ከኔ ጋ ቢመሳሰል ኖሩ አንዴ አይደለም አስር የራሱ በሰጣት አይቆጨኝም ነበር። ችግር ሲፈጠር ለችግሩ መፍትሄ ፈላጊ ነው መሆን ያለብሽ እንጂ አስጨናቂ መሆን የለብሽም ሁሉ ግን ደግሞ በአጥን ምክንያት እንደዚህ መሆኑ ቢያሳዝንም ነገሮች ስላንደሩ እንደዚህ ማድረግ የለብንም። በዛ ላይ የደባ አካል እሷን መጠይቅ አለብክ። እሱ ድፍረት ቢኖረኝማ ቤተሰቦችን በቀበርኩ ነበረ። እንዴት ማለት? እሱን ተውና፣ ለማንኛውም አእምሮ እንዴት ነች? ጤና ይስጥልኝ የኢትዮ ተከታታዮች እንዴት ናችሁ? ጽናት ድራማ እንግዲህ በዛሬው ክፍሉ በጣም የሚያሳዝንና እንዲሁም ደግሞ የጓደኝነትንና የፍቅርን ጥግ እንድናይበት ሆኖ የተሰራ ሆኖ አግኝተ ነዋል ና በጣም ነው የገረመኝ ማለት ነው። እውነት የሰው ልጅ አብሮ ሲኖር በእውነተኛ ፍቅር ውስጥ ከተሳሰረ እንደዚህ አይነት አስደንጋጭ ወይም ደግሞ አሳዛኝ ቀኖች ሲመጡ በአንድነት መቆምና ያንን ችግር ተባብሮ መፍታት ከዚህ ድራማ እንማራለን ማለት ይችላል። ናሆም እንደምታውቁት እንግዲህ ምርዬን በመንከባከብና በማሳቅ ልቧን እያረጋት የኔጉን አንተ እኮ ልዩነህ እያለች የምትደሰት የነበረው ዛሬ የታማበት ሆስፒታል ገብታ እንዴት እንደሆነ አይታችሁታል። እውነቴን ነው ሙላችሁ እንደዚህ አይነት ፍቅር ማለት ጠለቅ ያለ ፍቅር ማለት ነው አንዳንድ ጊዜ በዚህን ሰዓት ላይ ካጠገባችሁ የማይሆኑ ሰዎች አሉ እንዲሁ በቃ ፍቅሩ ለታይታ ሲሆን ማለት ነው ናሆም ግን ራሱን ሊጥል ራሱን ሊስት ምንም ነገር አልቀረውም። እንደዛ በጣም እንደዚህ ማዘን አለበት ማለቴ ሳይሆን ለእሷ ያለውን ክብርና ፍቅር ነው የገለጸው። በተለይ ስለ ደም ያስፈልጋታል ሲባል የደም አይነታቸው ባለመመሳሰሉ እንዴት እንደተናደደ እንዴት እንደተበሳጨ በእውነት ነው ምላችሁ፣ የኔን ደም ዶክተሮች፣ የናንተ ዶክተሮች ናችሁና፣ መላ አታጡምና፣ የኔን ደም ውሰዱና እንደምንም ቀይራችሁም ሆነ ቀይጣችሁ ለእሷ እንዲሆን አድርጉ ብሎ እስከ መናገር ድረስ እውነቴ ነው በዚህ በማለት በድንጋጤ ሰዓት እጅግ በጣም ስለሚወዳት እንደዚህ አይነት ነገር ቢያስብ አይገርመኝም። ምናልባት የማይሆን ነገር ነው ግን ቢሆን እንኳን ብሎ የተመኘውን ነው የተናገረው። እግዚአብሔር አምላክ ደግሞ እንደዚህ በፍቅር የተገነባን ቤተሰብ ዝም ብሎ አያየውም። በእውነት እምነት፣ ፍቅር፣ ተስፋ አንድ ላይ ይኖራሉ። ፍቅር ግን ይበልጣል ከሁሉ ነው እና በጣም ስለ ፍቅር እግዚአብሔር አምላክም ያው አጠገባችን ነው የሚሆነው ማለት ነው። ነሆሜን እንግዲህ እግዚአብሔር አምላክም ታድጎታል ማለት ይቻላል። ከዛም በኋላ እንግዲህ ያው ነኪራም ሲጠየቁ ደማቸው አንደነት አይደለም ስትጠበቅና በተስፋ ስትጠበቅ የነበረችው ጽናት ናት። ጽናትም ስትመጣ እንዲሁ የሷም ደም እንግዲህ ሊመሳሰል አልቻለም። ቀጥታ ወዴት ነው መሄድ ያለብን? እነ ክብሮም ክብሮም በአጋጣሚ በዚህ ስንት ላይ በጣም የሚገርም የሚገርም ስራ ነበረ ሲሰራ የነበረው ማለት ነው። ጽናትን ሄዶ ጠንከር በይ ብሎ አጽናንቷት መሆን ያለበትን ብቻ ነው አሁን ማድረግ ያለብን። እዚህ ጋር ማዘን ወይም ደግሞ አንቺ ብትተክዢ፣ ይሄ ነገር ሊያግዛቸው አይችልም። ጽናት ጠንከር ብለሽ የሆነውን ነገር እያደረግሽ ማገዝ ብቻ ነው የሚጠበቅብሽ ብሏታል። ከዛም በኋላም ደግሞ ለቅዱስ ሄዶ ቅዱስ ራሱን የጎዳው ማለት ነው። ምክንያቱም ለቅዱስ የተጨሰ ወይም ደግሞ ቡና እየጠጣ የነበረበት እጣን ነው ያፈናት ስላለች ዶክተሯ ማለት ነው። በእርግጥ እሱ ነው ያፈናት፣ ነገር ግን ቅዱስ አውቆ አይደለም ያደረገው። ይህንን እንኳን ማስተዋል ያቃተው ቅዱስ እንዴት ገዳዩዋ ሆናለሁ ብሎ ራሱን በጸጸት እየጎዳ መንገድ መንገዱን እየሄደ በነበረበት ሰዓት ክብሮም መጥቶ ይሄ ነገር አስበህ አይደለም የሆነው ነገር ግን አሁን የሚሆነውን ነገር አድርግ ሲለው እንግዲህ የደም አይነቱ ከምሩዬ ጋር ሊመሳሰል ችሏል እግዚአብሔር ይመስገን ነው የሚባለው ከአንዱ የታጣው ወደ አንዱ ጋር ሲጌድ ይገኛል ጽናትም ራሷ እንግዲህ የደም አይነቷ አልተመሳሰለም ነበረ የሁሉም አይሆንም ነበረ ነገር ግን ቅዱስን ለምክንያት ለዛ ቤተሰብ እንደ በእውነት እንደ በረከት አድርጎ አምጥቶታል እና ቅዱስ ደግሞ ዛሬ መድኒቷ ሆኖ ተገኝቷል። በእርግጥ እጣኑ የጨሰው ጭስ እውነት ምሩዬን ቢያፍናትም በፍጹም አስቦት ያደረገው ነገር አይደለም። ነገር ግን ቅዱስ ውስጡ የሆነ ነገር ስላለ፣ ማለት የተጎዳበት ምክንያት ስላለ ነገሮች ሁሉ ሊጎዱት ወይም ደግሞ እሱ ሰውን ሊጎዳ እንደሚያስብ ሆኖ እንደሚመጡበት ነው የሚያስበው ማለት ነው። አንዳንድ ጊዜ እንዲህ አይነት ነገር ሲከሰት አስተውላችሁ ታውቃላችሁ። ምንም ያላሰበው ሰው የሆነ ምክንያት ምክንያት ሆኖ ሲገኝ ማለት ነው ማለት የሆነ ችግር ላይ ምክንያት ሆኖ ሲገኝ ወይ በፍጹም አላሰበውም ግን በቃ በሱ ይሆንበታል። ቅዱስም እዚህ ታሪክ ውስጥ ነው ያለው። በተለይ ክብሮም ብዙ ጊዜ አስጀምሮት እንዴት ማለት ብሎ ያልፈዋል። አሁን በተለይ የራሱን ህይወት ጀምሮለት ነበረ። እኔማ ለምሩዬ መጥፋት እኮ ምክንያት ወይም ደግሞ ለምሩዬ መታመም እኔ ነኝ ምክንያት የሆንኩት ሆስፒታል እንድትገባ ብሎ ሲል፣ ኖ ኖ ኖ፣ አንታ አይደለም ይሄ ነገር የሆነው እንግዲህ፣ ያው ክስተቱ ነው እንጂ አንታ አይደለም ሲለው ኖ እንደዛ አይደለም። እኔ ከቤተሰቦች ጋር ራሱ እንዲህ አይነት ነገር የሆነ ደግሞ ችግር ፈጣሪ ያለው ሰይጣን ራሱ የሚቀናብኝ ችግር ፈጣሪ ነኝ ሲል እንዴት ማለት ሲለው ኖ ይሄንን ነገሩን ተው ብሎታል። በአሁኑ ሰዓት ለነገሩ ጭንቀት ላይ ናቸው። ግን ከዚህ በፊትም አንድ ሁለቴ ለክብሮም ይሄንን ነገር አንስቶለታል። ግን አሁን የሚያስፈልገው ቅዱስን ጠጋ ብሎ ምንድን ነው ችግር ወይስ ደግሞ መጀመሪያ ያሳለፍከው ታሪክ ምንድን ነው ሊባል ይገባዋል ማለት ነው እየሮጠ ሄዶ ከሰጣት በኋላ ምሩዬም እንግዲህ ወደ ቦታ ተመልሳለች። እውነት ለመናገር ከሆነ እንደ ምሩ አይነት መልካምን ሰው እንድናጣው እግዚአብሔር አምላክም ስለማይፈልግ ምንም አትሆንም ብዬ ራሴ ገምቼ ነበር። ማለት እጅግ መልካም ነች፤ የተሰማትን ፊት ለፊት የምትናገር ለሰው ልጅ ምንም አይነት ክፋት የሌላት የራሷን መንገድ የምትሄድ በተቻለ መጠን የምትረዳ፣ ይችን የመሰለች ታዲያ እግዚአብሔር አምላክ አብሯት እንደሚሆን ማሰብ ግድ ይለናል። እና ምንም አቶንም ብዬ ነበረ ወደ ሆስፒታል ራሱ ስትገባ እግዚአብሔር አምላክ አብሯት ስለሚሆን ማለት ነው። እና ያው እንደምታዩት እንግዲህ ደሙን ከተሰጣት በኋላ ብድግ ብላለች። እንደው በዚህ አጋጣሚ እንግዲህ እናሆመን እንኳን ደስ ያለህ ልለው ወዳለው ማለት ነው። በጣም ነው ደስ የሚለው ምሩዬ የኔ ውድ እንኳን ለቤትሽ አበቃሽ። በጣም ደስ ይላል። ከምሬ ነው ምልሽ። ካሁን በኋላ እንግዲህ ጠንከር ብለሽ ምን ይታወቃል? ይሄ ደግሞ የመጨረሻ ምሕረትን የሚሰጥሽ የህመምሽ መጨረሻ ሊሆን ይችላል። ደግሞ እግዚአብሔር አምላክ ሳይደግስ አይጠላም። እንደዚህ የሚያዳምጥሽ እኔ ልሙትላት የሚልሽ ነው ባል የሰጠሽ እግዚአብሔር አምላክና፣ ይሄ ራሱ እኮ ፈውስ ነው ያ ድናል የአንዳንድ ሰዎች ወይም ደግሞ የአንዳንድ ባሎች ንግግር እኮ ውስጥን ይሰብራል በእውነት በየቤቱ ስንት አይነት ጉድ አለ የባሎች ማለት ነው በተለይ የባሎች ሌላው ቤተሰብ እንኳን ምናልባትም እንደው አንድ ቀንም ሁለት ቀንም መጥቶ የሆነ ነገር አድርጎ ብሄር ነው ባል ግን መልካም ካልሆነ በቃ የሴት ልጅ የመሰበር ምክንያት የሚሆነው ባል ነው ታዲያ ስለዚህ ናሆሜን የመሰለጠ ይዘጋኝ የሚያበረታ የኔ ውድ የሚልሽ እቅፍ አድርጎ የሚስምሽ ማለት እንዶ ቢያምሽ እንኳን የሚያስረሳ ባል ነውና እርግጠኛ ነኝ ሁለታችሁን ያገናኛችሁ ለምክንያት ነው። ያማረ ትዳርና ያማረ ህይወት እንደምናይ እርግጠኛ ነኝ። ስለዚህ ምሩዬ እንኳን ለቤት ሻበቃሽ ፏ ድምቅ ብላችኋል። እኔ ደግሞ ኪራ ሰውን ላገኝ ልሄድ ነው ሲል ደግሞ ማን ቤታቸው መጥቶ የኪራና የጽናትን ህይወት ሊበጠብጠው ነው ብዬ እጅግ በጣም አስቤ ነበር። ነገር ግን ኪራ ያደረገው ቅዱስን መጥራትና ማናገር ነበረ። በሆስፒታል ውስጥ እንግዲህ ያው አይታችሁታል። እና ሆም ራሱን አያውቀውም ማለት ይቻላል። እና በዛ ሰዓት እንግዲህ ቡናውና እጣኑ አደረሰ በተባለው ምክንያት ሲነገረው ቅዱስን ካልገደልኩ ብሎት ነበረ ማለት ነው። ምናልባትም አሁን አልፎ ሲሰማው ናሆም ራሱ እኔ ነኝ እንዴ ምኖኜ ነው ሳይል አይቀርም። ማለት የዛን ያህል ስለሄደ ማለት ነው። እሱን ይቅርታ ሊጠይቅ ጓደኛው ኬራ ወደ ቅዱስ ዘንድ ሄዶ ነበር። ቅዱስ ግን እንደውም ጭራሽ ተጸጽቶ ስለነበረ ያማል እንዴ አረ ኔ ምንም አልመሰለኝም፣ እኔም ብሆን ኖሮ በሱ ቦታ ላይ ከሱ ያልተናነሰ ነገር አደርግ ነበር። ስለዚህ ምንም ማለት አደለም ብሎታል። በጣም የገረመኝ ግን ልረፍ ወይም ደግሞ እንቅልፍ የልተኛ ሳይል ኪራ ምናልባትም የቅዱስ ስሜት ተሰምቶት ከሆነ ብሎ ሊያናግረው መሄዱ ሌላ ያየ ነው በማለት በአንድ ነገር ውስጥ ሌላ ሰው እንዳይጎዳ ያደረገው ነገር ኪራ ሊመሰገን ይገባል ማለት ነው። እና አረ ምንም ጣጣ የለውም እንዴ ይሄ እኮ እውነቱን ነው ግድ ነው በዛ ሰዓት ያደረገው ነገር እኔን አላስከፋኝም ብሎታል። በጣም ነው ደስ ያለውና ኦኬ በቃ እኔም በጣም ነው ደስ ያለኝ ብለው ተነጋግረዋል በጣም የሚገርም አጋጣሚ ነው የተፈጠረው ሁሉንም የሁሉንም ፍቅር ያየንበት መተሳሰባቸውን ያየንበት እውነቴን ነው በቃ ከምንም በላይ ፍቅር ያሸንፋል ጓደኝነት በፍቅር ላይ የተገነባ ጓደኝነት ከሆነ እንግዲህ እንደነምሩ እንደነ ጽናት ነው ማለት ነው እና በጣም ነው ደስ የሚለው ሁሉም እቤቷ ስትገባ አጅበዋት ገብተዋል እንግዲህ ከእንግዲህ በኋላ ደግሞ መልካም መልካሙን ያሰማል እናንተ ደስ የሚለው እንደዚህ መልካም ሲገጥማችሁ ነው። እና ከእንግዲህ በኋላ ደግሞ የምሩንና የናሆሜን ሰርግ ያስበላን ነው ምለው። እንግዲህ አሁን ሰርግ እየጠበቅን ነው የእነሱን ሰርግ ማለት ነው። ሰኒ ደግሞ ያው እንግዲህ አንዱን ተፍ ተፍ ብላ ትጠብሳለች ብለን እናስባለን። እንግዲህ ሃፒ ደይ ከፊታችን አለ። ሁላችንም ያን እንጠብቃለን። መልካም ጊዜ ይሁንላችሁ። የጽናት ዩቲዩብ ድራማ ተከታታዮች እጅግ አርጌ አመሰግናለሁ። መልካም ጊዜ ይሁን።